መከላከያን የፈጠራና የምርምር ማዕከል ማድረግን ጨምሮ ከመከላከያ በክብር የተሰናበቱ የተሰዉና ከፍተኛ የአካል ጉዳት የደረሰባቸው ቋሚ ተጧሪ የሰራዊት አባላት ቤተሰቦችን ተጠቃሚ የሚያደርግ የመከላከያ ኢንተርፕርነርሺፕ እና ኢኖቬሽን ማዕከል ተቋቋመ። መከላከያ እንደ ተቋም የሰራዊቱን ሁለንተናዊ ተጠቃሚነት ለማሳደግ ካከናወናቸው ሰፋፊ የሪፎርም ስራዎች አንዱ የሆነው የዚህ ማዕከል መቋቋም ለሀገራቸው ሲሉ ውድ ዋጋ የከፈሉ የመከላከያ ሰራዊት አባላትና ቤተሰቦቻቸውን ቀጣይነት ባለው መንገድ ራሳቸውን ችለው ስራ ፈጣሪ እንዲሆኑ ያስችላል ሲሉ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊና የጥናት ቡድኑ አብይ ኮሚቴ ሰብሳቢ ሌተናል ጀነራል ይመር መኮንን ተናግረዋል። ይህን የመከላከያ ኢንተርፕርነርሺፕ ኢኖቬሽን ፕሮግራም ሲታሰብ አንደኛ የሀሳቡ ባለቤቶች የመከላከያ ስትራቴጂክ አመራሮች ናቸው። የመከላከያ ሚኒስትሩ እንዲሁም ደግሞ የክቡር ጠቅላይ ኤታማዦር ሹሙ ይሄ ፕሮግራም በመከላከያ ውስጥ ማምጣት መከላከያን የበለጠ ትራንስፎርም የሚያደርግ የሚያዘምን ነው ብለው ስላመኑ ነው ወደ ስራ የተገባው። ከዚህ አንጻር የመከላከያ ኢኖቬሽንና ኢንተርፕርነርሺፕ ፕሮግራምን ሲቀረጽ ራሱን ችሎ ይህንን የሚያዘጋጅ ግብረ ኃይል ተዘጋጅቶለት ግብረ ኃይሉ ጥልቅ የሆኑ ጥናቶችን አካሂዶ የሌሎች ሀገሮች ተሞክሮም በዝርዝር ፈትሾ እና ለእኛ አገር ተስማሚ የሆነ በተለይ ደግሞ የትኛውም ዓለም ላይ ያለ ሰራዊት በኢኮኖሚው እንቅስቃሴ ውስጥ ከፍተኛ ድርሻ ወስዶ ሌሎች ሀገሮችም ላይ ኢንቨስት የሚያደርግ ራሱን የሚያኖር ራሱን ከማኖር አልፎ ደግሞ ሀገርንም በኢኮኖሚም በሌሎች ጉዳዮች ላይ ጠቃሚ ተግባራት የሚፈጽም መሆኑ ይታወቃል። ይሄ ምርጥ ተሞክሮ ወደ እኛ ማምጣት ተገቢ ነው ተብሎ ስለታመነበት ነው። የሰራዊቱ አጠቃላይ የሚገነባበት ስትራቴጂ የትጥቅ ማዘመን፣ የሀይሎች ማስፋት፣ ማደራጀት እና ተቋሙ አሁን ዘመኑ ሀያ አንደኛው ክፍለ ዘመን ስለሆነ ሁሉም አይነት አቅሞች ያሉት ኢትዮጵያን የሚመጥን ተቋም እንደሆን ተደርጎ እየተሰራ እንዳለ ይታወቃል። ስለዚህ ይሄ መከላከያ ኢኖቬሽንና ኢንተርፕርነርሺፕ ሀሳብም ከዚሁ ሪፎርም ሀሳብ ጋር አብሮ መሄድ ነው። ሌትናል ጄኔራል ይመር መኮንን አክለውም በቅርቡ መከላከያ ከፈጠራና የስራ ክህሎት ሚኒስቴር ጋር በመተባበር አጫጭር ስልጠናዎችን ሲሰጥ መቆየቱን አውስተው፣ ይህም ከፍተኛ መነሳሳትን እና ሞራልን ፈጥሯል ብለዋል። የመከላከያ ኢንተርፕርነርሺፕ እና ኢኖቬሽን ማዕከል መቋቋም የመከላከያን የማድረግ አቅምና ዝግጁነት የሚያሳድጉ የአቅም ግንባታ ሥራዎችን በማከናወን የፈጠራ ዝንባሌና ክህሎትን በማሳደግ አዳዲስ ቴክኖሎጂዎችንና አዳዲስ ቴክኖሎጂዎችን በማጎልበት የተቋሙን ውስጣዊ አቅም ያሳድጋል ያሉት ደግሞ የመከላከያ ሰራዊት ፋውንዴሽን ዋና ሥራ አስፈጻሚና የኢንተርፕርነርሺፕ እና ኢኖቬሽን ጥናት ቡድን ሰብሳቢ ብርጋደር ጀኔራል ደረጀ መገርሳ ናቸው። በተለይ ደግሞ መከላከያ ዩኒቨርሲቲዎች፣ ኮሌጆች፣ የመሰልጠኛ ተቋማት እና ግዳጅ የሚወጡ ተዋጊ ዩኒቶች፣ እዞች፣ ዋና መምሪያዎች አሉ። ይሄ እንደ አንድ ፕሪንሲፕል ተይዞ በየጊዜው እያሰለጠነ እያበቃ እንዲሄድና ወደ ህብረተሰቡ ሲቀላቀል ዋስትና እንዲሆንለት ነው። የማዕከሉ መቋቋም ለፕሮግራሞቹ ተጠቃሚዎች የኢንተርፕርነርሺፕ እውቀታቸውን፣ ክህሎቶቻቸውን በማበልጸግ በተለያዩ ሥራዎች እንዲሰማሩ ሁኔታዎችን ከማመቻቸት ጀምሮ ለማኅበራዊ ኢኮኖሚያዊና ሥነ ልቦናዊ ችግር እንዳይጋለጡ ድጋፍ በማድረግ ራሳቸውን ችለው በመደበኛነት ኑሯቸውን እንዲመሩ ያስችላቸዋል ሲሉ የጦር ኃይሎች ኮምፕሬንሲቭ ስፔሻላይዝድ ሆስፒታል አዛዥና ከመከላከያ በክብር የተሰናበቱ የተሰዉ እና ከፍተኛ የአካል ጉዳት የደረሰባቸው ቋሚ ተጠዋሪ የሰራዊት አባላት ቤተሰቦች ፕሮግራም የጥናት ቡድን መሪ ብርጋደር ጀኔራል ዶክተር ኃይሉ እንደሻው ተናግረዋል። ተቋማችን ከለውጡ ወዲህ ሰራዊቱን ሕይወት ለመለወጥ በጣም ብዙ ከፍተኛ ስራዎች ሰርተዋል። እንደሚታወቀው የሰራዊቱን ጥቅማ ጥቅሞች ማሻሻል የደመወዝ የኑሮ የመኖሪያ ቤት ማስተካከል ስራዎች ብዙ ተሰርተዋል። በሰራዊቱ ታሪክ ያልነበረ ሰራዊቱ በጦር ጉዳት ከሰራዊቱ ሲገለል የተሻለ የካሳ ክፍያ እንዲያገኝም ተደርጎ ነው የተሰራ ያለው። ነገር ግን ስቲል የሰራዊቱ አቅም ለመጠቀም እንዲቻል ሰራዊቱም በቋሚነት ለሀገር አስተዋጽኦ እንዲያበረክት ራሱን ተጠቃሚ እንዲሆን የሚያስችል አሁን በመከላከያ አመራሮች መከላከያ ኢንተርፕሬነርሺፕ እና ኢኖቬሽን ማዕከል እየተቋቋመ ነው የሚገኘው። አንዱና ዋነኛ ሰራዊቱ አክቲቭ ሆኖ እያለ የሰራዊቱን የፈጠራ ችሎታ እና የኢኖቬሽንን ማሳደግ ነው። ነገር ግን ሰራዊቱ በሂደት በተለያዩ ምክንያቶች በክብር ይሰናበታል። ከመከላከያ አንዱ እድሜ ጣሪያ ወይም በጡረታ የሚገለል የሰራዊት አባል አለ። ይሄ ሀይል በሰራዊቱ ውስጥ በጣም ከፍተኛ አገልግሎት እየሰጠ ከተራ ወታደር እስከ ጀኔራል፣ እስከ ኮሎኔል የተለያዩ ስልጠናዎችንና አቅሞችን እያዳበረ የመጣ ሀይል ነው። ይሄ ሀይል ገና የመስራት አቅም እያለው በአምሳዎቹ ቤት፣ በአርባዎቹ ቤት ነው ከሰራዊቱ በጡረታ የሚገለለው። ስለዚህ ይህን ሀይል አንደኛ እዛ በሰራዊቱ ውስጥ ያካበተውን አቅም ሀገሪቷ እንድትጠቀም ለማድረግ ስልጠናዎች፣ የስራ ፈጠራ እድሎች፣ ሌሎችም የፋይናንስ አቅሞች እንዲኖሩ በማድረግ ለሀገር አስተዋጽኦ እንዲያደርግ ማድረግ ይቻላል። ራሱም ደግሞ ከሰራዊቱ በሚገለልበት ጊዜ የኤንቫይሮንሜንት ለውጥ አለ፣ የአካባቢ ለውጥ አለ። በዛ ችግር ውስጥ እንዳይገባ ስራ እንዲፈጥር ለሀገር አስተዋጽኦ እንዲያደርግ ከፍተኛ ሚና ሊወጣ የሚችል ሀይል ስለሆነ ያንን ወደ ስራ ለማስገባት የሚያስችል የክብር ተሰናባሽ ሠራዊት አባላት ኢንተርፕሪነርሺፕ እና የመቋቋማ ፕሮግራም መቅረጽ አስፈላጊ ሆኖ በመገኘቱ ይሄ ፕሮግራም በዝርዝር ተቀርጿል። ሁለተኛው ፕሮግራም ለሀገራቸው ሉዓላዊነት፣ ለህገ መንግስቱ ክብርና ለሀገራቸው ዳንድንበር ሲሉ መስዋዕት የሆኑ ጀግኖች አሉ። እነኚህ ጀግኖች እንደ ማንኛውም ኢትዮጵያዊ ቤተሰብ አላቸው፣ ልጆች አላቸው፣ ትዳር አላቸው። እነኚህ ትዳር አጋሮቻቸው ባለቤቶቻቸው ሲሞቱ ወይም ስትሞት እንደ ማንኛውም የሰራዊት አባል የካሳ ክፍያ ሊያገኙ ይችላሉ። የሕክምና አገልግሎት የማግኘት ነው፣ ሌሎች ጥቅማ ጥቅሞችን መከላከያ እየሰጠ ይገኛል። ነገር ግን ስቲል በቂ ስላልሆነ ሀገራችን ትልቅ እንደሆነች ሁሉ ሰራዊታችንም ከዚህ መውጣው ኃይልም ሰፊ ስለሆነ ይሄንን ኃይል መደገፍ፣ ማደራጀት፣ ማቋቋም አስፈላጊ መሆኑን የተቋሙ አምኖበት ነው። በእኛ ቲም ውስጥ ሁለተኛው ፕሮግራም የተቀረጸው ይሄ ፕሮግራም እንግዲህ ሰፊ ስራዎችን የሚሰራ ፕሮግራም ነው። ለእነዚህ አካላት የስነ ልቦና ድጋፍ ያደርጋል። የስልጠና ሁኔታዎችን ያመቻቻል። የስራ እድል እንዲኖራቸው ያደርጋል። የፋይናንስ አቅም የሚያገኙበትን ስርዓት ያመቻቻል። አጠቃላይ እነኚህ የጀግኖች ቤተሰቦች ባሎቻቸው ወይም ቤተሰቦቻቸው በመሰዋታቸው ምክንያት ከየትኛውም የህብረተሰብ በታች እንዳይሆኑ እና የተሻለ ህይወት እንዲኖሩ በጣም በጣም አስተዋጽኦ የሚያደርግ ፕሮግራም ነው። አባላቱ በውትድርና አገልግሎት ዘመናቸው ያገኙትን እውቀት ክህሎትና ልምድ ተጠቅሞ በተለያዩ የሥራ መስኮች ተመራጭና ተወዳዳሪ በመሆን የኢትዮጵያን ሁለንተናዊ የእድገት ጉዞ በመደገፍ ተጨማሪ ሀገራዊ አቅም ሆነው እንዲቀጥሉ ያስችላቸዋል። የመከላከያ ኢንተርፕርነርሺፕ እና ኢኖቬሽን ማዕከል መቋቋም የመከላከያ ሰራዊቱን የግዳጅ አፈጻጸም በማሳደግ በኩል የሚኖረው ጠቀሜታ ከፍተኛ ነው ያሉት በመከላከያ ሚኒስቴር የልዩ ስታፎች ጉዳይ ዘርፍ ኃላፊ እና የአደረጃጀት ጥናት ቡድን መሪ ሜጀር ጄኔራል ጥሩዬ አሰፌ፣ ማዕከሉን የሚሸከም አደረጃጀት ተሰርቶ መጠናቀቁን ገልጸዋል። ምን አይነት አደረጃጀት መኖር መቻል አለበት፣ በዛ ውስጥ መፈጠር ያለበት ክፍሎች ቡድኖች ከዛም አልፎ ደግሞ የሰው ኃይሉን ጭምር በምን መልኩ ነው መዋቀር እና መደራጀት መቻል ያለበት የሚለውን ነገር ከዛ አንፃር ሊሆኑ የሚችሉ መያያዝ ያለባቸውን ነገሮች ከተለያዩ ዓለማዊ ሁኔታዎችን ለምሳሌ የተለያዩ በዚህ ደረጃ ሰርተዋል የሚባሉ ሀገራቶች አሉና የእነሱን ሁኔታ ማየት መዳሰስ ያን ካየን ከላሰስን በኋላ ደግሞ ወደኛ ወደ ራሳችን የማምጣት ሁኔታ ነው የነበረው እና በዚሁ ዙሪያ እንግዲህ ስራዎችን ሰርተናል፣ አደረጃጀቶች ተፈጥረዋል ማለት ነው። ይሄ አደረጃጀት ራእዩ፣ ተልእኮ ከተቋሙ አንጻር፣ እንዲሁም ደግሞ ተጎጂ ቤተሰቦች ተሰናባጭ ሰራዊትንም ጭምር ያን ማነጅ ማድረግ በሚችል ሁኔታ የተለያዩ አገራት ተሞክሮችን ተወስዶ ወደኛ መጥቶ በደንብ ሊያሰራ በሚችል ሁኔታ ለስራ ዝግጁ ሆኗል ማለት ነው። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊና የጥናት ቡድኑ አብይ ኮሚቴ ሰብሳቢ ሌትናል ጀኔራል ይመር መኮንን በማጠቃለያ መልእክታቸው በቅርብ ቀናት የማዕከሉ ምስረታ እንደሚበሰር ጠቁመው ይህ ግዙፍ ሀገራዊ ፋይዳ ያለው ማዕከልን እንዲሆን ላደረጉና በባለቤትነት ለመሩት የመከላከያ ከፍተኛ ስትራቴጂክ አመራሮች ምስጋና አቅርበዋል። ኦፊሻሊ ፕሮግራሞቹና አደረጃጀቱ መመሪያው በይፋ ስራ የሚጀምርበት ጊዜ ቅርብ ነው። በዚህ ቅርብ ጊዜ ውስጥ ደግሞ ወደ መሬት ይወርዳል ብለን እናስባለን። የተቋሙ ስትራቴጂክ አመራሮች በተለይ ክቡር ፊልድ ማርሻል የኢታማዦር ሹሙ እና የመከላከያ ሚኒስቴር ሀሳቡን አምጥተው ፕሮግራሞችን እንድንቀርጽ እድል ሰጥተው እና የተቋማችን የሰራዊት አባላትና ራሱ ተቋማችንም የ የኢኖቬሽን እና ኢንተርፕርነርሺፕ ማዕከል እናደርገዋለን የሚል ኮሚትመንት ወስደው መስራታቸው ከፍተኛ ምስጋና የሚገባቸው ናቸው።